ዛሬ ደግሞ ስለ ቃልቻ እና ስለ አውሊያው ልዩነቱን ገሪን ብላችሁኛል። አውሊያ እና ቃልቻ በጨራሽ አይገናኝም፣ ሊገናኝም አይችልም። ለማንኛውም ዩቲቤ ላይ ሰብስክራይብ እያደርጋችሁ ማርታ ተስፋ ልንበሉ ና እዛ ላይ በደንብ አድርጌ ረቅቅ የላችኋለሁ፣ ዩቲቤን ማየት ትችላላችሁ። አውሊያ ማለት እነዚህ አውሊያ ስለ ቃልቻ ልንገራችሁ። መጀመሪያ ቃልቻ ማለት ከሌሎች አጋንንቶች ጋር አይለያይም። እሱ ምክንያቱም እነዚህ በደም የሚፈራረሙ ሰዎች ልጃችንን ላንተ ሰተናሃል። ከዚህ በኋላ አንተ ነህ ምታሳድግልን። ሲቀጥል ደግሞ ህይወታችን ሙሉ አንተ ጋር እጅህ ላይ ነው ያለው ብለው የሚፈራረሙ ወይ ክፍለ ሀገር አካባቢ ወይንም እሱ ያለበት አካባቢ ሄደው የሚዋዋሉ ናቸው ቃልቻ ማለት ማለት ነው። ግን እነዛ ሰዎች በቃ ከተዋዋሉ ቃል ከተግባቡ በኋላ ላንተ በአመት ገብርልሃለሁ፣ ከብት አርድልሃለሁ መስዋዕት አድርግልሃለው ምንም ነገር የሚገባኝን ነገር አልተጠብቀኝ ልጆቼን፣ ቤተሰቦቼን ጠብቀኝ እያሉ ሀብታም አርገን ጤናችን ስጠን ምናምን እያሉ የሚያመልኩት አምልኮ እና በተዘዋዋሪ ደግሞ እሱ ምንድን ነው የሚያደርገው የሚፈልገው ለምሳሌ ደም ከሆነ ያንን ደም አርደው ካልሰጡት በአግባቡ ካልተንከባከቡት ልጆቻቸውን የማሳበድ እነሱን የማሳበድ በሽተኛ የማድረግ ጤና የማሳጣት የአይምሮ ችግር የማምጣት ሁሉም ላይ ይፈጥራል ማለት ነው። በትክክል እሱን ካልተከተሉት እስከተፈጠሩ ድረስ እስኪሞቱ በህይወታቸው የእሱን መንገድ ይዘው እስካልኖሩ ድረስ ያጠፋቸዋል ማለት ነው ቃልቻ ማለት። ምክንያቱም ልጆቻቸውን ፈርመው በደም ሰጥተዋል። እንደገና ደግሞ ሲቀጥል ደግሞ ቃል ገብተዋል ለልጆቻቸው ያንተ ነው ብለው ልጃችን ያንተ ነው ብለው ለሱ ቃል ሰጥተዋል። የተፈራረሙት ሰዎች ናቸው። ውል አላቸው። በዛ ውል መሰረት ነው ቡና ሲያፈሉ ላንተ አንድ ስኒ፣ ለእኔ አንድ ስኒ እያሉ ቡና የሆነ ቦታ መድፋት ማለት ነው። አረቄ ሲከፈት ለምሳሌ ግማሽ ይደፋል፣ ግማሽ ይጠጣል፣ ለሱ ይገበራል። በግ ሲታረድ ምናምን ጥብስ ሲጠበስ ከየትሪው ከየምኑ በሳህን ይሞላ እና ዳቦም ሲደፋ ይቆረስና ለዛ የሆነ ቦታ በሱ ስም የሆነ ወይ ድንጋይ ስር ይሆናል፣ ወይ ዛፍ ስር ይሆናል። በእሱ እዚህ ጋር እናመልክሃለን ብለው ቃል የገቡበት ቦታ እዛ ቦታ ላይ ሄደው በሳህን የሞሉትን ስጋ ጥብስም የሆነ ነገር እዛ ጋ የማስቀመጥ። ከዛ በኋላ ተመልሰው ሳህኑን ያገኙታል ባዶ። ቤታቸው ይዘው ገባሉ። ተመገበ ማለት ነው። ሴጣኑ፣ አጋንንቱ እና ምንም ነገር እንዳይጎልበት እሱ ያስተዳድራቸዋል። እነሱ ደግሞ እሱን ያስተዳድሩታል። ምንም ነገር አያጡም። ሁሉንም ነገር ይሰጣቸዋል። ግን ይሄ ከሰው ቤት አምጣልን ምናምን አይደለም ሰርተው ስራቸው ጥሩ ገበያ እንዲኖራቸው እነሱ የለፉበት ነገር ገንዘብ እንዲያገኙ ሀብታም እንዲሆኑ ነው እንጂ ይሄ እንደ ሰላቢዎች የሚሰልብ አይደለም። እየሰለቡ ምናምን እንዲያመጡ አይደለም። የተሰራላቸው ነገር እንዲባረክ፣ የተሰራላቸው ነገር እጃቸው ላይ እንዲኖር ምናምን ነው። እና ግን ዞሮ ዞሮ እሱን ከከዱት ወይ የእሱ ልጆች የሰውየው ልጆች ቃል ተገብቶ የተሰጠ ልጅ አፈንግጦ ከወጣ እሱን የመግደል ወይ የማሳበድ ወይንም አጫሽ ዱርዬ ሆኖ ሜዳ ላይ እንዲቀራርገው ቤተሰብ ለልጆች የሚያስተላልፉት መጥፎ ባህልና እምነት ይሄ ቃልቻ ይባላል። ይለያያል አጠራሩ ማለት ነው። አውሊያ ማለት ደግሞ አውሊያ ከእናት ከአባት ከአያት ከቅድመ አያት ከቅምቅም አያት እኛ አይደለንም እናቶቻችን ሳይፈጠሩ ከዘር ማንዘር የተፈጠረ ነው። አውሊያ ማለት ከስር የመጣ ነው። በጣም የማናቃቸው ቅምቅም አያት የሚባሉ ሩቅ የሆኑ ለእኛ የእኛን ዘር ማንዘር የፈጠሩ ሰዎች ናቸው። ይሄንን የፈጠሩት በድሮ ጊዜ ማለት ነው። እንደ ባህል አውሊያ ይባላል። ያው ዞሮ ዞሮ መንፈስ ነው። እሱም ግን ክፋት የለውም ነው እሱ እሱን ምንድነው ማምለክ ነው። በቃ እሱን ጤናችንን ስጠን ከብቶቻችንን አደራ፣ ልጆቻችንን አደራ፣ መሬታችንን አደራ እኛ ሁላችንም ሀገራችንን ማደራ ለሀገር ሁሉ ነው የሚጸልዩት እና ለሁሉም ሰው መልካም ማሰብ ጥሩ ነገር ማሰብ፣ ክፋት የለባቸውም ተንኮል የለባቸውም። እንደየሰው ይለያያል፣ እንዳው ሊያው ይለያያል። ለምሳሌ ጠቋር ብንል አዳልሞቲ ብንል እንደገና ደግሞ ተኮላሽ ብንል የየ ብዙ ናቸው በጣም ብንጠራቸው ብዙ ናቸውና፣ 83 ብሄር ብሄረሰብ አለን አይደለ? የ83ቱ ብሄር ብሄረሰብ የራሳቸው ስም የራሳቸው አጠራር አላቸው። እነሱ አውሊያዎቹ ይለያያሉ። ለምሳሌ ዛር ያለበት በጣም ከግርግዳ ጋር እያጋጨ ከመሬት ጋር እያጋጨ ከሆነ ቦታ እያላተመ ራሳቸውን የሚጎዳ ኃይለኛ ዛር ያለባቸው አለ። የእነሱ የሆነ ወሰን ጋላ ሊሆን ይችላል። እንግዲህ ኤግዛምፕል ነው፣ ለምሳሌ ማለት ነው። ከዛ ደግሞ በጣም ሽቅርቅር የሆነች በጣም የምትኳኳል፣ ራሷን የምትጠብቅ፣ ጤናዋን የምትጠብቅ የምትበላ ሽቶ የምትቀባ በጣም በቃ ሌክጀሪ ኑሮ እየኖረች ከራሷ ጋር ደግሞ ብዙ አለሟን የምትቀጭ ደግሞ ተኮላሽ ልትሆን ትችላለች። ምክንያቱም ኩል ትወዳለች፣ ሽቶ ትወዳለች፣ ፈንድሻ ትወዳለች፣ ቡና፣ ቄጤማ፣ ጫት ምናምን እንደየ አውሊያዎቹ ይለያያሉእና ከባድ የምንላቸው አውሊያዎች ደግሞ አሉ። ለቅሶ ቤት የማይገቡ ሁሉም አውሊያ አይደለም የማይገባ አሉ። አሁን ብዙዎቹ ስለማያውቁ ሁሉም የማይገባ ይመስለዋል። ሁሉም አይደለም። በጣም ከባድ የሆኑ ሰዎች አሉ። ሙት የሚያናግሩ ለምሳሌ ሞተው የተነሱ ሰዎች ናቸው እነሱ እና ለቅሶ ቤት አይገቡም። የለቅሶ ቤት እህል አይበሉም፣ ለምሳሌ ንፍሮ አይበሉም። ሰው አይጨብጡም፣ ከወንድ ጋር ግንኙነት የላቸውም፣ ወንድ ጋር አይተኙም። የሞለከሰ ይባላል፣ የሞለከሰ አውሊያ ይባላል። ወንድ አይፈልግም። ልጅም ላይኖራቸው ይችላል። ቀድመው ወልደውም ደግሞ በዚህ አውሊያ ሲረጋገጥላቸው ሁሌ እያመማቸው እያጋጫቸው ምናምን ሲረጋገጥላቸው አርፈው የተቀመጡ ፈት ሆኑ እነሱ ናቸው እና እነሱ ደግሞ ምንድን ናቸው? እነሱ የሞለከሱ ናቸው። ለቅሶ ቤት የማይገቡም የለቅሶ ቤት የማይበሉም፣ ከሰው ጋር ግንኙነት የላቸውም። በመጋረጃ ውስጥ ተደብቀው ስለ ሰው መልካም ጤንነት፣ ምርቃት፣ ጫት መቃም፣ ዛር ድቤ መምታት፣ ብዙ ብዙ ነገሮችን ማድረግ የሚችሉ ናቸው እነሱ ማለት ነው። ሙት የሚያስነሱ ደግሞ አሉ። የሞተ ሰው ማስነሳት ሳይሆን የሞተ ሰው ለምሳሌ የሆነ የማርታ አባት ለምሳሌ ውትድርና ሞቶ ከሆነ እኛ አባታችን ይኑር አይኑር ግራ ሲገባል እንደዚህ አይነት ቦታ ሄደን የምንጠይቅ ሰዎች አለን። የሙት መንፈስ የሚያናግር ማለት ነው። እነሱን ሄዶ አውሊያው ይወርድና ያ ሰው ግን ሞቶ የተነሳ መሆን አለበት። ይሄ አውሊያ ያለበት ሰው የዚህ አውሊያ ሰው ይሞትና ይነሳል። እሱ ነው ማናገር በትክክል የሚችለው። አሁን አሉ ማናገር እንችላለን የሚሉ እነሱ አይደሉም በትክክል ሌሎች ናቸው። እነዚህ በምሳሌ ነው የሚናገሩት። እና እነሱ በትክክል ምንድን ነው የሚያደርጉት? ይሄዱና ሙት ጋ ይሄዱ እና እከል ያለ ወይ ብለው ይጣራሉ። የራሳቸው የሚነጋገሩበት አጋንንት አለ፣ የሚያናግራቸው ማለት ነው። አጋንንቱን ሲሞቱ ትክክለኛ እግዚአብሔር ሞት አይደለም የሞቱት፣ የአጋንንት ሞት ነው የሞቱት። ከዛ ከዛ አጋንንት ጋር ኮኔክት አድርገው ነው ከሙት ተነስተው የሚመለሱት። ከዛ አጋንንቱ ጋራ ያወራሉ ማለት ነው። እከሌ ሞቷል ወይ ብሎ የሚጠይቀው ሄዶ ለአጋንንቱ ነው። አጋንንቱ ደግሞ አይ እከሌ አለ እዚህ ቦታ፣ እዚህ ቦታ፣ እዚህ ቦታ፣ እዚህ ቦታ አለ ብሎ ይጠቁማል ማለት ነው። ስለዚህ ይሄኛው ደግሞ አውሊያው ደግሞ እከሌ አለ እንደዚህ ቦታ፣ እንደዚህ አይነት አካባቢ ብሎ ለነዛ ሰዎች ይነግራል። የሚመጣም ከሆነ በዚህን ጊዜ ይመጣል። እየመጣም ከሆነ እግሩም ተቆርጦ ከሆነ እንደዚህ ሆኗል ይላል። እንደገና ደግሞ ሞቶም ከሆነ ለዛ ይሄኛው አውሊያ ደግሞ ለዛኛው መንፈስ እንትና ሞቶ ነበር አሉ በዚህን ሰዓት ሲለው፣ አይ እንትና ከሞተ አሁን በቅርብ ነው፣ በዚህን ሰዓት ነው የሞተው፣ በዚህን ጊዜ ነው የሞተው፣ በዚህ ቦታ እዚህ ቦታ የተቀበረበትን ቦታ ምናምን እያለ ከነ ሪያሊቲ ነው የሚናገረው። ግን ምክንያቱም ከመንፈስ ጋር ነው የሚያወራው። ያ መንፈስ ያኛው አጋንንት ያውቃል። እያንዳንዷን ታርጌት ስለሚያውቅ ለዚህኛው ሞቶ ለተነሳው አውልያ መንፈስ ለሱ ይነግረዋል ማለት ነው። ይሄ በትክክል ለነዛ ለሚፈልጉት ሰዎች መልእክቱን ያስተላልፋል። ሰውየው ይሄኛው ከሙት ከሴጣን ጋራ ግንኙነት ስላለው መንፈሱን የሚጠይቀው ሴጣኑን ነው የሚጠይቀው። እነዚህ ይባላሉ ቃልቻ ነው የሚባሉት። አሁን ለምሳሌ የሙት መንፈስ ያለባቸው አውሊያዎች ቃልቻ ነው የሚባሉት፣ ምክንያቱም በየሰዓቱ ካጋንንት ጋር ይገናኛሉ ሰዓት አላቸው። በየሰዓቱ አጋንንት ጋር ይገናኛሉ። ስለዚህ እነሱ ቃልቻ ነው የሚባሉት አውሊያ አይባሉም፣ ግን ሲጠሩ የንተን አውሊያ ብለው ነው የሚጠሩት። ሲቀጥል ደግሞ ለምሳሌ አሁን ይሄ በጣም ጫት የሚያስቀማቸው ሰዎች አሉ፣ ድቤ የሚያስመታቸው፣ ዛር የሚያጓሩ፣ እንደገና ገልማ ያላቸው የራሳቸው መደዴ፣ የራሳቸው ስትራቴጂ፣ የራሳቸው አካሄድ፣ የራሳቸው ፕሮግራም ያላቸው አሉ፣ በጣም ቀናዎች ለሰው ጥሩ የሚያስቡ ማለት ነው። እነዚህ ከአያቶች ከምናምን የዘመኑ አውሊያዎች ናቸው። እነሱ በዚህ በአዲሱ ትውልድ ውስጥ ያሉ ክፋት የሌለባቸው ጥሩ ነገር ለትውልዱ የሚያስቡ ትውልዱን ማሸጋገር ያንን እንዳይለምዱ አርገው በዛ ውስጥ በችግር ውስጥ እንዳያልፉ ያርገው እያስተማሩ የመጡት ደግሞ በጣም ሌክቸሪ አውሊያዎች አሉ። ስለዚህ ቃልቻ አውሊያ በጣም ስለሚለያይ ጨሌ የሚያደርጋል። ለምሳሌ ጨሌ የሚያደርጉ አቴቴ የሚባሉ ቂቤ የሚቀቡ አመቺሳ የሚባሉ ምርቃት ያላቸው የሚመርቁ፣ ገልማ የራሳቸው ሳር ቤት ያላቸው የራሳቸው ስኒ ረከቦት መጠጫ ኩባያ ያላቸው በጣም ስርዓት ያላቸው፣ ግን ከሴጣን ጋር ምንም ከመላክ ጋር አይገናኙም። ሁሉም ሰው ከፈጣሪ ጋር አይገናኝም። እውነቱ ይሄ ነው።